እኔ አለ ሰዎች እዚህ ቦታ መጣም እርሻ እንዳይሰሩ ሰዎች ወደዚህ ምን እንዳይሉ እንዳያልፉ ምንም አይነት የንግድ ሲስተም እንዳይሰራ ነው። ምክንያቱም ማንም ሰው በዚያ በኩም ላይ አያልፍም። ያ ማለት ምን ማለት ነው? ሰርታት በላ። ያ ማለት ምን ማለት ነው? በቃ ማለት ፈርተ ነው የምትኖሩ ማንም ሰው ወደዛ መሄድ አይችሉም። ማርቆስ ምዕራፍ አምስት ለዚህ ነው የሚለው። ወደ ገርገስ ሲሆን አገር መጡ። በታንኳይቱም በወጣ ጊዜ እርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ወዲያው ተገናኘው። እሱም በመቃብር ይኖር ነበረ። በሰንሰለትም ምስ እንኳ ማንም ሊያስራው አይችልም ነበር። ብዙ ጊዜ በእግር ብረትና በሰንሰለት ይታሰር ነበርና ጣሩ ግን ሰንሰለቱ ይበት አጥስ እግር ብረቱንም ይሰባብር ነበር። ሊያሸንፈው የሚችል አልነበረም። ሁል ጊዜ በሌሊትና በቀን በመቃብርና በተራራ ሆኖ ይጨው ነበር። ሰውነቱንም በድንጋይ ይዋጭር ነበር። ኢየሱስንም ከሩቅ ባየው ጊዜ ሮጦ ሰገደለት። በታላቅ ድምፅም እየጭፈ የልዑል እግዚአብሔር ልጅ ኢየሱስ ሆይ ከአንተ ጋር ምን አለ? እኔ ከአንተ ጋር ጉዳይ የለኝም። እኔ የሆኑ ሰዎች እርሻ እንዳያርሱ ከለክላለሁ። እኔ የሆኑ ሰዎች በዚህ በኩል ሲመጡ አንዳልፉ ነው ነው ማንም እዚህ ከተማ ላይ እንዳይሰራ ነው የምከለክለው እኔ ግን ከአንተ ጋር ጉዳይልኝ ነኝ ወይ የሆነ ሰው ዛሬ በጌታ በኢየሱስ ስም ሄደን አውሬ አናቱን ይደፋዋል እኔ ያለ ሰዎች እዚህ ቦታ መጣው እርሻ እንዳይሰሩ ሰዎች ወደዚህ ምን እንዳይሉ እንታያሉ ምንም አይነት የንግድ ሲስተም እንዳይሰራ ነው ምክንያቱም ማንም ሰው በዚያ በኩል ምን አይልም አያልፍም ያ ማለት ምን ማለት ነው? ሰርታት በላ በቃ ማለት ፈርተ ነው የምትኖሩ። ማንም ሰው ወደዛ መሄድ አይችልም። የሆነ ነገር አደርጋለሁ ብለህ ካልክ ወደዛ ከተከለከል ምንድን ነው የሚሆነው? ለምሳሌ የሆነ ሀገር የሆነ ጦርነት አለ ተብሎ ይባል እኮ ሄደን ወንጌል እንኳን ልንሰራ አንችልም። የሆነ ነገር ልንሰሩ አትችሉም። ስለዚህ ፈጽሞ እኔ ከአንተ ምንም ጉዳይ የለኝም ማለ እላው ላይ የተቀመጡ ግን ሌጊዮኖች ናቸው። ከዛ እንደዚህ ነው የሚለው በጣም የሚገርመው ኢየሱስም ከሩቅ ባየው ጊዜ ቁጥር ሰባት ላይ ሮጦ ሰገደ በታላቅ ድምፅም እየጮህ የልዑል እግዚአብሔር ልጅ ኢየሱስ ሆይ ካንተ ጋራ ምን አለ? እንዳታሰቃየኝ በእግዚአብሔር አመልሃለሁ አለው። አንተ እርኩስ መንፈስ ከዚህ ሰው ውጣ ብሎ ነበረና፣ ስሜ ማነዋ ብሎ ጠየቀው። ስሜ ሌጌውን አለ። ከሀገር ውጭም እንዳያስወጣቸው ለመኑት። በዚያ በተራራ ጥግ ብዙ የእርያ መንጋ ይሰማራ ነበር። ቁጥር 12 ወደ እርያ እንዲገባ ስደደን ብለው ለመኑት። ኢየሱስም ፈቀደላቸው። እርኩስ መናፍስቱም ወጥተው ወደ እርያው ገቡ። ሁለት ሺህም ያህል መንጋ ከአፋፍ ወደ ባህር አድፈው በባህር ሰጠሙ። አሁን ከዛ እንደዚህ ሆነ። ከመናፍስቱ ዓለም ጋራ ግንኙነት ያላቸው ሰዎች እንደዚህ አሉ። ስሙ። እረኞቹም ሸሽተው በከተማውና በአገሩ አወሩ፤ ነገሩንም ምን እንደሆነ ለማየት መጡ። አጋንንትን የሚያደረበትን ሌጌውንም የነበረበትን ሰው ተቀምጦ ለብሶ፣ ልቡም ተመልሶ አዩና ፈሩ። ያዩትም ሰዎች አጋንንትን ላደረበት ሰው የሆነውንና ስለ እርያዎቹ ተረኩላቸው። ከሀገራቸውም እንዲሄድላቸው ይለምኑ ከመኖት ጀመር ይሆናየ ከመናፍስቱ ዓለም ጋራ ቁርኝት ያለው እኛን አይወደንም። ዛሬ በጌታ በኢየሱስም ወደዱም ጠሉም በከተማው ላይ ያለ አውሬ ከመንገዳችን ላይ ይነሳል። መናፍስት እያወጣላቸው አጋንንት እያወጣ ውጣልን ከከተማችን አሉ። ለምን እዛ ከተማ ኢየሱስ ከተቀመጠ መናፍስቶች ከተማው ላይ መኖር አይችሉም። ዛሬ አንተ እዚህ ከተማ ላይ አለ፣ በአንተ የተነሳ እግዚአብሔር ለብዙዎች ማዳን ያደርገዋል። ከዚህ በሉ በህዳር ወር የምትደረግ ማንኛውም አጋንንት አሁን ልቀቅና አውጣ በሉ። እኔ ግን አልወጣም በሉ። እኛ እንተከላለን እነሱ ግን ይነቀላሉ። እጃችሁን ገብ አድርጉና እኔ እተከላለሁ እነሱ ይነቀላሉ በሉ። ባካቸው ካመን ከሆነ በኢየሱስ ስም ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም እንዲባል እኔ እተከላለሁ እናንተ ግን ትነቀላላችሁ በልና ቀልና አውጣ ያለ እኔ አልፈቅድም ባቶችም አይበቅሉም። ሟርተኛ በምድር ላይ እንዲቀመጥ ደጋሚ በምድር ላይ እንዲቀመጥ የገበሬው ንብረት የሚበላ የነጋዴው ንብረት የሚበላ የጴንጤ ጸሎት የሚበላ ከርስ ከምድሪቱ ላይ ዛሬ በኢየሱስ ስም ይነሳ። ሁለት ሺህ አስራ ስምንት ዳር ወር ሟርተኞች እዚህ ከተማ ላይ አትሰሩም። በተለያየ ቦታ ያላችሁ ዛሬ በኢየሱስ ስም ነቅያችኋል ነው እና በጣም የሚገርመኝ ነገር እዚህ ጋር ምን በልልን ነው ያሉት? ውጣልን። በጣም የሚገርመው ነገር ለቄ የሆነ ነበረበት ሰውዬው ተቀምጦ ለብሶ ልብሱም ተለውጦ አዩና ፈሩ ይላል እ አጋንንት ያለበትን ሰውዬን ነው እንጂ መፍራት ያለባቸው። ልብስ ለብሶ ጤነኛ ሰው ሆኖ የእሱን መለወጥ ማንም አይወድም። እርግጠኛውን ነግራቸዋለሁ። የሆኑ አካሎች ይጠላል፣ ገርመ ይጠላል፣ የሆነ አካል በቃ አለቅ ይላል። እንዴት አድርገን እናጥፋው? እንዴት አርገን? ምክንያቱም አልዓዛር ከሞት ሲነሳ አልዓዛርን መታሰቢያ በምድር እንዳይኖር ሊገሉት ይፈልጉት ነበር። አልዓዛርን ለምንድን ነው ብላችሁ ካላችሁ ፈጽሙ፣ አልዓዛር ከሞት አልተነሳም የሚል መታሰቢያ መጥፈት አለበት ብሎ ያስባል። ስለዚህ የትናንትናው ነገ አንተ ዛሬ ያለህበት እውነት ነው፣ ነገ ግን እግዚአብሔር አምላክ ታሪክ የሚቀይረዋል። አንድ ሰው ነው ማንም ገበሬ ወደዛ ይመጣል አንድ ሰው ነው ማንም ወደዛ አይደርስም፣ ግን ምንድን ነው መቃብር ላይ ይሆናል። ከመቃብር ይወጣና የሆነ ቦታ ይወጣል። ይወጣና ሰው ሁሉ ካየ እንደዚህ አርጎ ከያዘ ጨረሰ በቃ። ሰው ማንም ሰው ብረት የሚቆርጥ ሰንሰለት የሚበጣጥ ሰው ነው፣ ግን ሰው ነው ወይ ነው? አይደለም። መላው ላይ ሌጎኖች አሉ መናፍቆች አሉ። እሄ ሰው ግን ምን አለ? ካንተ ጋራ መኖር ጌታው። እኔ ዛሬ ከጌታ ጋር እኖራለሁ የሚለኝ ሰው እየኖር ያለ ሰው ጮኸው አሜን ይበል። እስኪ እንደዚህ ባሉ እኔ የጌታ ነኝ ባሉ ማካቸው ለምንድን ነው የሰውዬ ከጌታ ጋር መኖር የፈለገው ብላችሁ ካላችሁ፣ ምን አይነት አጋንንቶች የሚያሰቃዩት ሰውነቱን የቆራረጠ ሰውነቱን ያረደ ደሙን ያፈሰሰ ከቤተሰብ ወጥቶ መቃብር ነው የሚኖሩ መቃብር ውስጥ ደግሞ ቤት አይደለም መቃብር ላይ ቆቁጭ ብሎ ስጮ የሆኑ ይሆኑ መናፍስቶች የሆነ አካል ይረብሻል። ይሄ ሰውዬ ግን እኔ ከአንተ ጋራ መሆን ብሎ ለምና። ቁጥር 19 ኢየሱስም አልፈቀደለትም። አንዳንዱ ከኔ ጋር አሁን ይላል። አንዳንዱ አይቻልም። ለምን አልፈቀደለትም? ስሙ፣ አልፈቀደለትም። ነገር ግን ወደ ቤተሰብህ በቤትህም ሰዎች ዘንድ ሄደ፣ ጌታ እንዴት ያለ ታላቅ ነገር እንዳደረገልህ እንዴትስ እንደማረ አውራላቸው አለው። ሄዶም ኢየሱስ እንዴት ያለ ታላቅ ነገር እንዳደረገለት አስር ከተማ በሚባል አገር ይሰብክ ጀመር፣ ሁሉም ተደነቁ ይላል። ከዛ ጊዜ ጀምሮ አስር ከተማ የሚባል ከተማ አለ። እኔን አይታችኋል። አዎ እኔ ማለት እብድ ነበር። እኔ ማለት ሰንሰለት ትበጥስ ነበር። እኔ ማለት ብረት ቆርጥ ነበር። ተመልከቱ ይላል ቤተሰቦቹ። እኔን ያዳነኝ ኢየሱስ ነው ይላል። እኔ ዛሬ ለዚህ ጌታ መሰክራለሁ። የሚነጮ አሜን ይበል። እስኪ እንደዚህ በሉ፣ ኢየሱስ ያድናል በሉ